መድኃኒት የተባለው ነገር ሁሉ ደም በማፍሰስ ስጋ በመቁረስ እንደ ክርስቶስ ቤዛ በመሆን ብቻ አርገው ለማየት ይሞክራሉ። ሰውም መድኃኒት ተብሎ ይጠራል። በምስራቁና በምዕራቡ ዓለም ቲዮቶኮስ ወይም ወላዲት አምላክ የምንለው አስተምሮ በምን መልኩ ነው የሚታየው? እነ ካንት እነ ሄግል የሚባሉ ፈላስፎች ተነስተው ክርስትናውን በሙሉ ነው ቻለንጅ ያደረጉትን። አንድ የሃይማኖት መግለጫ አውጥታለች። በፖፕሊዮ የተረጋገጠ ቅድስት ድንግል ማርያም ክርስቶስ በሚያድነን መንገድ አድናናለች ታድናናለች፣ ብላ አታምንም። ከዛ በኋላ ሶሻል ሚዲያው ላይ አንዳንድ ነገሮች በስፋት ሲነሱ አስተውለናል። ፓፓል ኢንፋሊቢሊቲ የሚባል አስተምህሮ እምነት አላት። በግዴታ አስተዳደሩን ሲቃወሙ፣ አንዳንድ ሃይማኖታዊ ነገሮችንም ጭምር ነው የተቃወሙት። ራስ ስም ለጥፎ ለዛ ራሱ መልስ አዘጋጁ ነው የሚቀርብ የክርስቶስን የሚተካ የሚጋፋም አይደለም። በዚህ ዘመን ያሉ አንዳንድ የፕሮቴስታንት ክፍሎች የቅድስት ድንግል ማርያምን ዘላለማዊ ድንግልና አይቀበሉም። ነገሮችን በራስ አይምሮ ልክ ጥብብ አድርጎ የማየት ጉዳይ በብዙ ሰው ሳይታወቅ ሰርጧል።